ፌዴሬሽኑ ያሳለፋቸው ውሳኔዎች እግር ኳሳዊ ናቸው፤ አቶ ኢሳያስ ጅራም። ሰላም ጤና ይስጥልኝ፣ እንደምቆያችሁ። ይህ የሲሎ ሚዲያ ነው። የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሐሰን ሙሴ ነኝ። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ በትናንትና ሁለት ያሳለፋቸው ውሳኔዎች እግር ኳሳዊ ናቸው አሉ የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራም። ሲዳማ ቡና ቅጣት ላይ የነበሩ ተጫዋቾች ተጠቅመዋል በሚል የኢትዮጵያ ዋንጫ ለወላይታ ዲቻ እንዲሰጥና ከፕሪሚየር ሊጉ የሚወርዱ ክለቦች እንደማይኖሩ መግለጹ ኮሚቴው ካሳለፋቸው ውሳኔዎች መካከል ይጠቀሳሉ። ውሳኔዎቹ በተመለከተ የፌዴሬሽኑ ፕሬዝዳንት ኢሳይያስ ጅራ በዛሬው ዕለት በሰጡት መግለጫም በርካታ ክለቦች ደንብና መመሪያ በመጣሳቸው ፍትህ ለማስፈን ሲባል የተወሰነ ውሳኔ ነው ብለዋል። ውሳኔው የፍትሐዊነት ጥያቄ መሰረት ማድረግ የተወሰነ መሆኑን ያነሱት ፕሬዚዳንቱም ውሳኔው በፍትህ አካል የተሰጠ መሆኑ ግልጽ ሊሆን ይገባል ነው ያሉት። ቀሪዎቹ 14 የፕሪምየር ሊጉ ክለቦች ላይ በተመሳሳይ ምርመራ እንደሚደረግ ገልጸውም በአጭር ጊዜ ተግባራዊ ለማድረግ ከሚመለከታቸው አካል ጋር እየሰራን ነውን ብለዋል። አንድን ክለብ ለመጥቀም ሌላውን ለመጉዳት የተደረገ ውሳኔ አይደለም ያሉት ሲሆን የሶስተኛ ወገን ጣልቃ ገብነት ተቀባይነት እንደማይኖረውም ተናግረዋል። የሊጉን ክለቦች ቁጥር የሚወስነው እግር ኳስ ፌዴሬሽኑ እንጂ ክለቦች አይደሉም ያሉት ፕሬዝዳንቱም ውሳኔዎቹ አልቀበልም የሚል ክለብ ሊጉን ትቶ መሄድ ይችላል ሲሉ ነው በመግለጫቸው ላይ የተናገሩት።